እግር ኳሱ አሁንም አንድ ሌላ አስገራሚ ነገር ተፈጽሟል። ከሀያ ዓመት በታች የዓለም ዋንጫ ውድድር እየተከናወነ ነው የሚገኘው የሞሮኮ ብሔራዊ ቡድን በግማሽ ፍጻሜው ፈረንሳይን በመግጠም በመለያ ምቶች በማሸነፍ ወደ ፍጻሜው ማለፉን አረጋግጧል። በፍጻሜው የጨዋታ መርሃ ግብር አርጀንቲናን የሚገጥም ነው የሚሆነው። ነገር ግን የሞሮኮ እግር ኳስ እንዴት እንደዚህ ሊለወጥ ቻለ? በሞሮኮ እግር ኳስ ውስጥ ምን አይነት ለውጦች ናቸው የታዩት? ሞሮኮስ በእግር ኳሱ እንዴት እንደዚህ አይነት ደረጃ ላይ ልትደርስ ቻለች የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ጉዳይ ይሆናል ማለት ነው። ሰላም ጠነስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ቆያችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ቪዲዮን ስትጀምሩ ዩቱብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ላይክ እያደረጋችሁ መከታተላችሁን አትርሱ። የእናንተ ላይክ ማድረግ ለፕሮግራማችን እጅግ በጣም ጠቃሚ ነው። ስለዚህ ቪዲዮውን ስትጀምሩ የሁለት ሰከንድ ፋታ ወስዳችሁ ላይክ በማድረግ እንድትጀምሩት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ዛሬ እንግዲህ በተደጋጋሚ እየተገናኘን ነው፣ የተለያዩ ቪዲዮዎችን ወደ እናንተ እያደረስን ነው። ለዚህ ሰዓት የመረጥነው የመጨረሻው ፕሮግራማችን የሞሮኮ ብሔራዊ ቡድንን ጉዳይ ይሆናል ማለት ነው ከሀያ ዓመት በታች የዓለም ዋንጫ ውድድር እየተከናወነ ነው የሚገኘው ሞሮኮም በጣም አስገራሚ ታሪክ እየፈጸመች ትገኛለች። አሁን ለፍጻሜው አልፈዋል። ፈረንሳይን በመለያ ምቶች በማሸነፍ እና በውድድሩ ታሪክ ሶስተኛው የአፍሪካ ቡድን ሆኗል የሞሮኮ ብሔራዊ ቡድን ለፍጻሜ በመድረስ ከዚህ ቀደም ጋናና ናይጄሪያ ይህንን ነገር አድርገውት ነበር። አሁን ደግሞ ከሀያ ዓመት በታች ዓለም ዋንጫ ላይ ሶስተኛው ቡድን መሆን ችሏል የሞሮኮ ብሔራዊ ቡድን ማለት ነው። ከዛ ባለፈ ግን አንዳንድ የሚነሱ ደግሞ ነጥቦች አሉ። እንደው የሞሮኮ ብሔራዊ ቡድን እንዴት አሁን ወዳለበት ሌቭል ሊመጣ ቻለ? እንደው ዝም ብሎ የመጣ ነገር አይደለም። ሞሮኮ እንዴት በእግር ኳሱ ልትሻሻል ቻለች? እንዴት አሁን ያሉበትን ደረጃ ሊያገኙ ቻሉ የሚለው ነገር ኢቭን ለእኛ ሀገር እግር ኳስም ትምህርትም ስለሚሆን እኛንም የሚያስተምረም ብዙ ነገር ስላለው ይህንን በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። ግን በጣም አስገራሚ ታሪክ እየፈጸሙ ብዙ ትልልቅ ነገሮችን ሲያደርጉ እየተመለከትን ነው። ለሞሮኮ ደግሞ ያለፉትን ዓመታት በእግር ኳሱ ትልልቅ ነገሮች የተፈጸሙ ይገኛሉ። በ2022ቱ የካታር የዓለም ዋንጫ ሞሮኮ እስከ ግማሽ ፍጻሜ ደርሳ ነበረ። እስከ ግማሽ ፍጻሜ ስትደርስ ፖርቱጋልን የምታክል ትልቅ ብሔራዊ ቡድን ጥላም ጭምር ነው እዛ ውድድር ላይ እዛ ቦታ ላይ የተገኘች። በኋላ በእርግጥ ተሸንፈው አራተኛ ደረጃን ይዘው አጠናቋል፣ በደረጃው ጨዋታ። እንዲሁ ደግሞ በ2024ቱ ኦሎምፒክ የነሀስ ሜዳሊያ ተሸና ተሸላሚ ነበሩ። አሁን ደግሞ ለፍጻሜ መድረስ ችሏል። በዚህኛው ከሃያ ዓመት በታች የተደረገ በሚገኘው ቶርናመንት የትኛውንም ትልልቅ ሀገር ከፊታቸው ሲቆም ከሞሮኮ ፊት ግን የትኛውም ቡድን ያለውን አቅም ሲያጣና ሲሽመደመድ ነው እየተመለከትን የምንገኘው። የአትላስ አንበሶቹ ይባላሉ የትልልቁ ብሔራዊ ቡድንም ሲጠራ ጭምር። ብራዚልን አሸንፈዋል። ስፔንን አሸንፈዋል። ደቡብ ኮሪያን አሸንፈዋል። ዩናይትድ ስቴትስ ኦፍ አሜሪካን አሸንፈዋል። እንደዚሁም ፈረንሳይን አሸንፏል። እንግዲህ እነዚህ የሚገጥሟቸውን ትልልቅ ተጋጣሚዎችን በሙሉ የሞሮኮ ታዳጊዎች እያሸነፉ ነው አሁን ለፍጻሜ የደረሱት። አሁን ሞሮኮ ፍጻሜ ደርሳለች። ከዚህ በኋላ የሚገጥማት የዘጠና ወይም ደግሞ የመቶ ሀያ ደቂቃ ፍልሚያ ብቻ ነው ማለት ነው። ስለዚህ ሞሮኮ በፍጻሜው አርጀንቲናን ትገጥማለች። ይህንን ጨዋታ የምታሸንፍ ከሆነ የዋንጫው ባለቤት የምትሆን ይሆናል ማለት ነው። እና ጨዋታው የሚከናወነው ኦክቶበር 20 ነው። ከጥቂት ቀናት በኋላ ወሳኝ የሚባለው የጨዋታ መርሃ ግብር እንደዚሁ ይከናወናል። እዚህ ጨዋታ ላይ ደግሞ ምን አይነት ውጤት ይመዘገባል የሚለውን አብረን እንመለከተዋለን። ጨዋታውን ግን መከታተል ትችላላችሁ፣ በተለይ በኢንተርኔት መከታተል የምትፈልጉ ካላችሁ። እግር ኳሳቸው በጣም እያደገ አሁን ሌላ ሌቭል ላይ ደርሷል። እግር ኳሳቸው ያደገው በምን ምክንያት ነው የሚሉትን እንደው የተወሰኑ ምክንያቶችን ዘርዘር ዘርዘር እያደረግን የምናስቀምጥ ይሆናል። አንደኛው ለሞሮኮ እግር ኳስ እንደ ትልቅ ተደርጎ የሚጠቀሰው በታዳጊ ዴቨሎፕመንት ወይም ደግሞ በታዳጊዎች አካዳሚዎች ላይ እየሰሩ የሚገኙት ስራ ነው። እንግዲህ የሞሮኮ እግር ኳስ ፌዴሬሽን አሁን የያዘው አንዱ ትልቁ መንገድ፣ በተለይም ደግሞ ምርጥ ምርጥ የሚባሉ ታዳጊዎች ከዛው ከሞሮኮ እንዲወጡ የማድረግ ጭምር ነው። ከዛ በኋላ ወጥተው በአውሮፓ እግር ኳስ ላይ እንዲጫወቱ ራሳቸውን እንዲያሳዩ የበለጠ እድል ያገኛሉ ማለት ነው። አሁን ይኸው እንደምታዩት የሞሮኮ ታዳጊዎች ከሀያ ዓመት በታች ያሉ ተጫዋቾች ዓለምን ጉድ እያስባሉ ዓለምን እያስገረሙ ይገኛሉ። ማን አሁን ያስባለ የሞሮኮ ብሔራዊ ቡድን እንደው እንደዚህ አይነት ውድድር ላይ በጣም አንጸባራቂ ጊዜን ያሳልፋል፣ እነ ብራዚልን፣ እነ ስፔንን፣ እነ ፈረንሳይን ድባቅ እየመጥቶ ያሸንፋሉ የሚል ግምት ማንም ጋር አልነበረም። ግን ያንን አድርገውታል። ታዳጊ ቡድናቸው ላይ የሰሩት ስራ ነው አሁን ለእንደዚህ አይነት ነገር እንዲበቁ ያስቻላቸው ወይም ለእንደዚህ አይነት እድል እንዲበቁ ያደረጋቸው። ሁልጊዜ እኛ ደጋግመን እናነሳለን፣ የኢትዮጵያ እግር ኳስ እንዲለወጥ ታዳጊዎች ላይ መስራት፣ ታዳጊዎችን ማብቃት በተደጋጋሚ ጊዜ የምናነሳው ነገር ነው። ግን ታዳጊዎችን ማብቃት ሲባል ዝም ብሎ ታዳጊዎችን ማምጣት ብቻ አይደለም። አንደኛ የተማሩ የታዳጊ ስልጠና ላይ በደንብ መስራት የሚችሉ ፕሮፌሽናል የሆኑ ባለሙያዎች ሞሮኮ አሏት። ስለዚህ ምርጥ ምርጥ ሞሮኮ ሞሮኮውያን ተጫዋቾች ወደ ሜዳ እየመጡ በዚህ በግራስ ሩት እንዲሁም ደግሞ በአካዳሚ ውስጥ እየታቀፉ ምርጥ ጊዜን እያሳልፋሉ ከዛ ለብሔራዊ ቡድኑ ብቁ ይሆናሉ። እኔ ሁልጊዜም የኢትዮጵያ ብሔራዊ ቡድን ላይ የሆነ ጥያቄ ሲነሳ የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ አላለፈም ለአፍሪካ ዋንጫ አላለፈም ሲባል አንድ ማነሳው ነጥብ ያልሰራ ነውን ኬት ነው የምናመጣው ያልተዘራውን ኬት ነው ለማጨድ የምንሞክረው ነው የእኔ ነጥብ ምክንያቱም አልሰራንም ሊጋችን ላይ አልሰራንም፣ ታዳጊዎች ላይ አልሰራንም፣ ወጣቶች ላይ አልሰራንም፣ ኢንፍራስትራክቸር ላይ አልሰራንም። ባልሰራንበት ነገር ላይ ደግሞ ውጤት መጠበቅ በጣም ከባድ ነው። ሞሮኮ ግን ታዳጊዎቿ ላይ በደንብ እየሰራች ነው። ከድሮም እኮ በጣም ምርጥ ምርጥ ተጫዋቾችን እንመለከት ነበር። ለምሳሌ ለአርሰናል ሲጫወት አንድ ተጫዋች ታስታውሳላችሁ፣ አንድ ተጫዋች ነበረ ማርዋን ሻማክ የሚባል አርሰናል ውስጥ ሲጫወት ምናልባት የአሁን ጊዜ ደጋፊዎች እንደው ላያቁት ይችሉ ይሆናል እንጂ በተለይ ደግሞ በፊት እግር ኳስን ሲመለከቱ የነበሩ ሰዎች በደንብ በደንብ የሚያውቁት ተጫዋች ነው ማሩዋን ሻማክ በእርግጥ መጥቶ በአርሰናል እግር ኳስ ስብስብ ውስጥ ያን ያክል ይሄ አውት ሻይን ያደረገ ፐርፎርማንስ አላሳየም ነበር ግን በነበራቸው ሂደት ደግሞ በጣም ጥሩ ጊዜን እንዲያሳልፍ በአርሰናል በተለይም አርሰን ቬንገር የተቻላቸውን ጥረት አድርገዋል ያው እሳቸው በጣም ጥሩ ጊዜን የሚያሳልፉ አፍሪካውያን ተጫዋቾችን ወደ ስብስባቸው ያመጡ ስለነበረ ከነዛ ተጫዋቾች መካከል አንዱ ነው። ከዛ ደግሞ ሌላ የምናነሳው ተጫዋች ነበረ፣ አድል ታራባት። አድል ታራባት ደግሞ እዛው ፕሪምየር ሊግ ውስጥ ለተለያዩ ቡድኖች በተለይ ደግሞ ለኪዩፒአር ሲጫወት እናስታውሰዋለን። ለቶተናም ስፐርስ እንዲሁ ለፉልሃም ሲጫወት የምናስታውሰው ተጫዋች ነው እናንደም እሱ በታዳጊ ዕድሜው ለፈረንሳይ ብሔራዊ ቡድን ከ17 ዓመት እና ከ19 ዓመት በታች ብሔራዊ ቡድኖች ሲጫወት ከቆየ በኋላ ከዛ ነው ለሞሮኮ መጫወት መርጦ ለሞሮኮ ሲጫወት እየተመለከት ነው ማለት ነው። እንደዚህ አይነት ተጫዋቾችን እናነሳ ወይም ደግሞ እናይ ነበረ። አሁን ደግሞ በደንብ እግር ኳሳቸው የተጠናከረ ሲመጣ እንደዚህ አይነት ትልልቅ የሆኑ ታዳጊዎችን በስብስባቸው ውስጥ እያቀፉ ወደ ዋናው ቡድን እንዲመጡ እያደረጉ ነው። ምርጥ ምርጥ ሞሮካውያን ተጫዋቾችን እናያለን። ለምሳሌ ዓለም ዋንጫ ላይ ከአራት ዓመት በፊት ግማሽ ፍጻሜ ሲደርሱ ከተመለከትናቸው ተጫዋቾች ውስጥ ግብ ጠባቂው ያሲን ቦኖን እናስታውሳለን፣ እነ ሮማን ሴይሰን እናስታውሳለን፣ ናችራፍ ሃኪሚን እናስታውሳለን። በጣም ምርጥ ምርጥ ተጫዋቾች በስፔን ላሊጋ፣ የተለያዩ ትልልቅ የአውሮፓ ሊጎች ላይ ሲጫወቱ የምናውቃቸው ተጫዋቾች ነበሩ። ስለዚህ እኒህ አይነት ተጫዋቾችን ማፍራት የቻሉት በታዳጊ ፋሲሊቲያቸው ላይ በደንብ ጠንክረው ስለሰሩም ጭምር ነው እንጂ ዝም ብለው ያመጡት ነገር አይደለም። ከዛ ባለፈ ግን ሌላኛው ደግሞ በሞሮኮ በኩል በጣም በጣም የሚያስገርመው ነገር ይሄ የፋሲሊቲያቸው የስፖርት ኢንፍራስትራክቸራቸው እጅግ በጣም የሚያስገርም ነው። ወርልድ ክላስ የሆኑ ኢንፍራስትራክቸሮች ናቸው ያሏቸው። አካዳሚያቸውን ብትመለከቱት፣ ፋሲሊቲያቸውን እኔ እንደው በጣም ለብዙዎቻችንን ትምህርት መሆን የሚቻል ነገር ነው ብዬ አስባለሁ። እና እንደው ሄደው የኢትዮጵያውያን የእግር ኳስ አመራሮች፣ የኢትዮጵያ የእግር ኳስ ሰዎች በደንብ አክሰስ ማድረግ ቢችሉ በጣም ደስ ይለኛል። ይህንን የሞሮኳውያንን ኢንፍራስትራክቸር፣ ምን አይነት አካዳሚ ነው ያላቸው፣ ምን አይነት ስታዲየሞች ናቸው ያሏቸው የሚለውን ነገር ጭምር አሁን በአፍሪካ ምርጥ የሆነ የእግር ኳስ ፋሲሊቲ ካላቸው ሀገራት መካከል እንደው ያለምንም ጥርጥር ቀዳሚ የሚባለው የዚህ የሞሮኮ ፋሲሊቲዎች ያሉባቸው አካባቢዎች ናቸው። እና ለምሳሌ በራባት አቅራቢያ አንድ አካዳሚ አለ። የአካዳሚ እጅግ በጣም የሚያስገርም ምርጥ ምርጥ ወጣት ተጫዋቾችን የሚያበቃ ጭምር ነው። ከነዚህ አካዳሚዎች ደግሞ ባለፈ ምርጥ ምርጥ ኢንፍራስትራክቸሮች አሏቸው። ሞሮኮ የሆነ ውድድር ለማዘጋጀት ሲባል የምትመረጥ ሀገር ነች። አሁን ከጥቂት ወራት በኋላ ከአንድ ከሁለት ወር በኋላ የአፍሪካ ዋንጫን ታስተናግዳለች። ምክንያቱም ጥሩ ፋሲሊቲ ስላላት፣ ጥሩ ስታዲየሞች ስላሏቸው። ታዳጊ ማብቃት አለብን ብለን ስናወራ፣ ያለ ፋሲሊቲ ምንም ልናደርጋቸው አንችልም። የተሻለ አሰልጣኝ ሳይኖር የተሻለ የኢንፍራስትራክቸር ይሄ አካዳሚዎች፣ ሜዳዎች፣ መሰልጠኛ ቦታዎች፣ ትሬኒንግ ሴንተሮች ሳይኖሩ ዝም ብሎ እንደዚህ አይነት ተጫዋቾችን ማፍራት አይቻልም። ስለዚህ ታዳጊን ለማብቃት ፋሲሊቲዎችንም መገንባት በጣም አስፈላጊ ነገር ነው። ከዛ በኋላ ደግሞ ባለሙያዎችንም ማምጣት በጣም አስፈላጊ ነገር ነው እና ይሄን ነገር በዚሁ እነሱ እየሰሩበት ስለሆነ አሁን በደንብ ውጤት እያመጡበት ይገኛሉ። ለእግር ኳሱ በሰጡት ትኩረት ልክ ነው እያገኙ የሚገኙት እንጂ በአንድ ሌሊት ወይም ደግሞ በአንድ ጀንበር፣ ልክ ሮም በአንድ ሌሊት አልተገነባችም እንደተባለው ሁሉ በአንድ ጀንበር የመጣ ነገር አይደለም። ስለዚህ ሞዴርን ፋሲሊቲዎች ትልልቅ ነገሮችን እየገነቡ በመሆኑ ምክንያት እንዲህ ያለውን ውጤት እያስመዘገቡ ይገኛሉ ማለት ነው። ከዛ ባለፈ ሌላው የሞሮኮን እግር ኳስ አሁን ወዳለበት ደረጃ የቀየረው ስትራቴጂካል ፕላን ዘርግተው እየተንቀሳቀሱ ስለሆነ ነው። የረጅም ጊዜ እቅድ አላቸው። በተለይም ደግሞ ታዳጊዎችን በማብቃት ወጣት ወጣት የሆኑ ተጫዋቾችን ወደ ስብስባቸው ውስጥ በማምጣት ሞሮኮ ውስጥ ያሉ ምርጥ ምርጥ ታዳጊዎችን አካዳሚ ውስጥ እንዲታቀፉ በማድረግ በዚህ ረጅም ጊዜ እቅድ ይዘው የሰሩበት ስለሆነ አሁን የተሻለ ውጤት እያመጡ ይገኛሉ። ለምሳሌ አሁን ኢትዮጵያ ውስጥ ብናይ ምን ያክል አካዳሚዎች አሉ? እንደው አካዳሚ ሲባል ገንዘብ ከመሰብሰብ ባለፈ የታዳጊ ቤተሰቦችን ወይ ወላጆችን ገንዘብ ከመሰብሰብ ባለፈ ምን የተለየ ነገር አለ የሚለውን ነገር ማየት አስፈላጊ ነው። እንደው ታዳጊ ተጫዋች እስቲ ወጥቶ ለኢትዮጵያ ተስፋ የሚሆን ተጫዋች እናስታውሳለን ወይ ብለን ካልን ጥያቄ ምልክት የሚፈጥር ነገር ነው። እነሱ ግን የረጅም ጊዜ እቅድ ይዘው፣ በተለይ ታዳጊዎች ላይ የረጅም ጊዜ እቅድ ይዘው ነው እየሰሩ የሚገኙት። ለዚህ ደግሞ እነ አዚዲን ኦናሂ፣ እነ ናይፋ ጉዌርድ፣ እነ ዮሱፍ ኤኔስሪ የመሳሰሉ ጥሩ አቅም ያላቸውን ተጫዋቾች እንዲበቁላቸው አድርገው እየተመለከትን የነበሩ ከዛ ግን ሌላ ደግሞ ምን ጠቅሟቸዋል፣ ይባላል በተለይም ደግሞ በሴቶች ላይ የሚሰሩት ስራ። እንግዲህ እንደምታውቁት ነው ፊፋ በየጊዜው ፈንድ ወይም ደግሞ በጀት ይለቃል ለተለያዩ አባል ሀገራት፣ በተለይም ደግሞ አፍሪካ ውስጥ። ግን ችግሩ ኢትዮጵያ ውስጥ ደግሞ የሚለቀቀው ፈንድ የት ነው የሚውለው የሚል ጥያቄ መጠየቅም በጣም አስፈላጊ ነገር ነው፣ መነጋገር የሚገባንም ጉዳይ ነው። ግን እነሱ በትክክል ኢንቨስት የሚደረግላቸው ነገር የሚያውሉት ለትክክለኛው ነገር ፋሲሊቲዎችን ለመገንባት፣ ታዳጊዎችን ለማብቃት፣ አሰልጣኞችን ለመቅጠር፣ ፕሮፌሽናል የሆኑ ሰዎችን ለማምጣትም ጭምር ነው። ያንን ነገር ደግሞ በማድረጋቸው እንዲህ አይነቱን ውጤት እያስመዘገቡ ይገኛሉ። የሴቶቹን ቡድን ውጤታማ ነው። የሌሎቹም ቡድኖች ደግሞ አሁን የምንመለከቱው የታዳጊ ቡድኑም የዋና ቡድኑም ኢቭን ክለቦቻቸው እነ ዋይዳድ ካዛብላንካ ሌሎች እግር ኳስ ክለቦቻቸውን ብንመለከት አሁን ያሉበትን ደረጃ እየተመለከትን ነው ፍጻሜ የሚደርሱ በካፍ ቻምፒዮንስ ሊግ በኮንፌዴሬሽን ካፕ ላይ እንደዚህ አይነት ውጤት ላይ የሚደርሱ ቡድኖችን እያሳዩን እያስመለከቱን ይገኛሉ እነዚህ ሁኔታዎችን ነው እያደረጉ እግር ኳሳቸውን እየቀየሩ ያሉት ከዛ ባለፈ ደግሞ ከሌሎች የአፍሪካ ፌዴሬሽኖች እግር ኳስ ፌዴሬሽኖች ጋር ጥሩ ግንኙነት እንዳላቸው ይነገራል ይሄም እነሱን ውጤታማ አድርጓቸዋል የኢትዮጵያ ብሔራዊ ቡድን እኮ ስንቴ ነው ወደ ሞሮኮ እየሄደ ሲጫወት የነበረው? ስቴዲየም ስለሌለው የካፍን ስታንዳርድ የሚያሟላ ስቴዲየም ስለሌለው እየወጣ ሲጫወት ነበር። ያ የሆነው ያለምንም ምክንያት አይደለም። ኢንፍራስትራክቸራቸው በጣም ትልቅ ስለሆነ። ሌላው ደግሞ ትልልቅ ውድድሮችን ሲያስተናግዱ እናያለን። ለምሳሌ በ2013 የዓለም የክለቦች ዋንጫን አስተናግደዋል። ቅድም እንዳልኩት በ2025 የአፍሪካ ዋንጫን ያስተናግዳሉ። በ2030 ደግሞ ወደ አፍሪካ ዋንጫ ወደ ዓለም ዋንጫ ለመምጣት ሲያደርጉ የነበሩትን ጥረት ስናይ ነበረ እና እነዚህ ሁሉ ነገሮች ቡድኑን ቀይሮታል፣ የሞሮኮ እግር ኳስን ቀይሮታል ተብሎ ይጠቀሳሉ። ሌላው ደግሞ ያላቸው የመልቲካልቸራሊዝም ከሌሎች ሀገራት ጋር ያላቸው ይሄ ይሄ እንዴት ነው የሌሎችን ሀገራት ለመጠቀም ያደርጉት ለምሳሌ ሞሮኮ እንደምታውቁት በፈረንሳይና በስፔን ቅኝ የተገዛች ሀገር ነች። ስለዚህ ይዛው እነ ስፔን ውስጥ የተወለዱ ሞሮካውያን የዘር ግንድ ያላቸው ተጫዋቾች ወደ ናሽናል ቲሙ እየመጡ ሲጫወቱ እናያለን እንመለከታለን። ለምሳሌ ብራሂም ዲያዝን መመልከት በቂ ነው። የስፔን ብሔራዊ ቡድን ይጠራኛል ብሎ በጣም ብዙ ሲጠብቅ በተስፋ ሲጠብቅ የነበረ ተጫዋች ነበር። በኋላ ግን ከዛ ብሔራዊ ቡድን ጥሪ ሊቀርብለት አልቻለም። የሞሮኮ ብሔራዊ ቡድንን መርጦ አሁን በሞሮኮ ብሔራዊ ቡድን ውስጥ እየተጫወተ ነው የሚገኘው። ደግሞ ለብሔራዊ ቡድኑ በጣም ትልቅ ጠቀሜታ እየሰጠ የሚገኝ ተጫዋች ቢኖር ይሄኛው ተጫዋች ነው። ከሌሎችም ተጫዋቾች ባለፈ እና አሽራፍ ሃኪሚን ምናምን ሌሎች ተጫዋቾችንም እናነሳለን ስለዚህ ሞሮኮ እንዲህ ባለው ሁኔታ ላይ አሁን ለደረሰችበት ትልቁ ነገር መፍትሄ እያመጣች የምትገኘው ኢንፍራስትራክቸሯ ላይ ታዳጊዎች ላይ በመስራት ነው እኔ ፍጻሜ በመድረሳቸው አልተገረምኩ ፈረንሳይንም ሊያሸንፉ እንደሚችሉ ጠብቄ ነበር ለምን እግር ኳሳቸው እየሄደ ያለበት ፍጥነት በጣም ነው የሚያስገርመው ትናንትና እዚህ ግባ የሚባል ውጤት ያልነበራቸው ናሽናል ቲሞች ብሔራዊ ቡድኖች አሁን ግን በእግር ኳሳቸው ላይ በጣም ትልቅ ስራን እየሰሩ ስለሆነ አሁን በማይታመን የእግር ኳስ ሌቭል በማይታመን የእግር ኳስ ደረጃ ላይ ራሳቸው ሊያገኙ ችለዋል ማለት ነው። አሁን ሞሮኮ ሁለት ሺህ ሰላሳ ላይ የዓለም ዋንጫን ታስተናግዳለች ከስፔንና ከፖርቱጋል ጋር አብራ በጣምራ እንግዲህ ሉክ ተመልከቱ። ምን ያክል በጣም እግር ኳሳቸው እንዴት እየተለወጠ እንዳለ ያስቀናል። አንዳንድ ጊዜ እንደው መንፈሳዊ ቅናትም ሊያድርብን ይገባል። እነሱ እንዴት እንደዚህ ተለወጡ፣ እኛ እንዴት እንደዚህ መሆን አቃተን የሚለውን ነገር በደንብ ማየት አስፈላጊ ነገር ነው እንጂ እነሱ ከሌሎች ሀገራት የሚወስዱት ልምድ የሚጠቅማቸውን ይወስዳሉ፣ የማይጠቅማቸውን ነገር ይተዉታል። ምክንያቱም ሞሮኮ የባህል እንዲሁ ደግሞ የራሳቸው የሆነ ካልቸር፣ ሃይማኖት ያለው ሀገር ነው። የሚጠቅም የሚጠቅማቸውን ነገር ግን ከሌሎች አውሮፓውያን ሀገራት ደግሞ እየወሰዱ አሁን እግር ኳሳቸው ባለበት ደረጃ እየቀጠሉ ነው። አርጀንቲናንም አሁን ቢያሸንፉ ፍጻሜ ላይ ዋንጫውን ቢያነሱት የሚያስገርም አይሆንም። በቃ እግር ኳሳቸው የደረሰበት እያስመለከት የሚገኘው ሌቭል ደረጃ ይሄ ስለሆነ ነው። እኛ ሴት ነን እንግዲህ ከእኛ ጋር እያነጻጸርኩ ያነሳውላችሁ ለምንድን ነው? ምናልባት ይሄን የሚሰሙ የእግር ኳስ ቤተሰቦች ካሉ ይሄን የሚሰሙ እግር ኳስን የሚከታተሉ ሰዎች ካሉ በተለይም ደግሞ ፌዴሬሽን ውስጥ ሊሆን ይችላል ኢቨን የኢትዮጵያ እግር ኳስ ተጫዋቾችም ሊሆን ይችላል እኛ ምንናድርግ የሚለውን ነገር በደንብ እንደተወሰነ ፍንጭ የሚሰጥም ነገር ካለ በሚለው ነው እና ሁልጊዜ እነዚህን ሀገራት ስኬት ብቻ ማውራት ሳይሆን እኛም ደግሞ ምንለወጥበት የሆነ ደረጃ ላይ የምንደርስበት ነገር ሊሆን ይገባል። የሞሮኮ ብሔራዊ ቡድን ይህንን አሳይቷል። አሁን ቀጠር ራሳቸው በሚያስተናግዱት የአፍሪካ ዋንጫ በእርግጠኝነት ያንን የአፍሪካ ዋንጫ ያነሳሉ ተብሎ ከሚጠበቁ ብሔራዊ ቡድኖች መካከል አንዱ የሞሮኮ ብሔራዊ ቡድን ነው። ኢቭን በምድሯ ላይ ይሄንን ዋንጫ ታስቀራለች ተብሎ ግምት ተሰጥቷታል ከሌሎች ተፎካካሪ ቡድኖችም ጎን ለጎን ከዛ ባለፈ ቀጣይ የዓለም ዋንጫ ይመጣል። የዓለም ዋንጫም ሲመጣ እንዲያው በቀላሉ እጅ የሚሰጥ ብሔራዊ ቡድን ይሆናል ተብሎ አይጠበቅም። አሰልጣኙ ዋሊድ ሬግራዊም ሲጠየቁ እኔ ምርጡ አሰልጣኝ ነው ነኝ ብለው ሲናገሩ ነበረና ለምን ያንን ሲናገሩ እንደነበረም ያው ምክንያቱ ግልጽ ነው። ምክንያቱም በሞሮኮ ታሪክ ምርጥ የሚባለውን ስብስብ ይዘው ውጤታማ ታሪክ ስላስመዘገቡ ያንንም ደግሞ ስላሳዩ፣ ስለዚህ የሞሮኮ እግር ኳስ እንዲህ ባለ መንገድ እየቀጠለ ነው። ጋፑ በጣም እየሰፋ ነው እንደኛ ባሉ ሀገራትና እንደነ ሞሮኮ ባለው ሀገራት መካከል አሁን ያለው ልዩነት የሰማይና የምድር ያክል በጣም እየተራራቀ ነው ያለው። ስለዚህ የሞሮኮ እግር ኳስ ደግሞ እንዲህ ባለው ሁኔታ ነው እየቀጠለ የሚገኘው። ያው የአፍሪካ ዋንጫው ሲቃረብ ፈጣሪ ቢፈቅድ ልዩ ልዩ የቀጥታ ስርጭት ፕሮግራሞች፣ ምርጥ ምርጥ ዝግጅቶች ይኖሩናል። ታሪኮችን እያጣቀስን ሌሎች ሌሎች የምናቀርባቸው ፕሮግራሞች ይኖራሉ። እናንተም ስቲ ሃሳቦቻችሁን አድርሱን በተለይ በሞሮኮ እግር ኳስ ላይ ምን አይነት ሀሳብ አላችሁ? ሀሳቦቻችሁን ጻፉልን በኮሜንት መስጫው ላይ። እንግዲህ ዛሬ የነበሩን ፕሮግራሞች እዚህ ጋር ይጠናቀቃሉ። ከኛ ጋር አብራችሁ ቆይታ ስላደርጋችሁ ሁላችሁንም እጅግ አርገን ከልብ እናመሰግናለን። ፈጣሪ ቢፈቅድ ደግሞ ምሽት ላይ በሚኖሩን ዝግጅቶች ከእናንተ ጋር አብረን ድጋሚ የምንገናኝ ሆናል። ቪዲዮዎቹ ላይክ አርጓቸው፣ ዩቲዩብ ፕሮግራሙ ለብዙዎች እንዲያደርሰው ኮሜንት ምጽፉ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። የአራዳ ሜዳ ኮሜንታተር አተር ተስፋ ወርቅ ሎድ ሰገድ አበራችሁ ቆይታ አድርጌ ያለው፣ በድጋሚ እስከምንገናኝ መልካም ጊዜ መልካም እለትሙ ሲሆንላችሁ